በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ ያያሉ የገና ነው የሎል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የንጽሄተ ንጽዋን ወዳጆች፣ ውድ ኤሄሜንቲዩ ቤተሰቦች እንደምንዋላችሁ ዋላችሁ እንደምን አመሻችሁ? ከእኔ ጋር እግዚአብሔር የተመሰገነ ይሁን ሁሉ ሰላም፣ ሁሉ መልካም ነው። ቪዲዮ ከለቀኩላችሁ ሰንበት በታልኩ የመሰለኝ ማለት ነው እና ውድ ቤተሰቦች ጓደኛዬ እንግዲህ በስራ ቦታዬ ሰርፕራይዝ አድርጋኛለች ማለት ነው። እና እየላከችልኝን ለምን ለእናንተ ለቤተሰቦች ቪዲዮ ላይ አላስቀምጠውም፣ ትዝታም ነው ብዬ ቀርጬዋለሁ ማለት ነው። እና ጓደኛዬ በጣም ነው የማመሰግነው። ተባረኪ ብሩኩኝ። እጅግ ነው በጣም ያስደሰትሽ ማለት ነው። እና ደግሞ በስንት አመት ያላዩትን ያልበላውትን ነገር እንድበላ ስላደረግሽ በጣም ነው የማመሰግነው። እግዚአብሔር አምላክ ያክብርልኝ። ካለሽ ላይ አካፍለሽ እኔ የቀመስኩትን ጥቅመስ ብለሽ ስለ አሰብሽ በጣም ነው የማመሰግነው ከልብ። እና ውድ ቤተሰቦች ከፊት እንዳያችሁት ማለት ነው ያለፈው ቪዲዮ እሷው እንደዚህ ሽቶ ሰጥታኝ ነበረ ከአሁን ፊት፣ እና ቪዲዮ ቀርጨው አስቀምጫው ነበር እናስገባሁት በጣም ውድ ነው ዋጋው፣ ግን በጣም የሚጣፍ ሽቶ ነው። እና ህይወትሽን ያጣፍጥልሽ በጣም ነው አመሰግነው ጓደኛዬ። እሱን የሚሰጠሽን ከአሁን ፊት አላመሰገንኩሽም ማለት ነው። እና ይህ እንደምታዩት ማለት ነው የላከችልኝ ነው ጓደኛዬ እዚ ላይቭ ላይ ነበርኩኝ እና በወቅቱ አልተመቼኝም። ሸንኮሩ ምናምን ሳየው በጣም ገርሞኝ አስቀምጨው ነበረ። ከዛ ስራ ምናምን ከጨረስ ወዲያ ካየከፈትኩኝ ሳይ ለምን ለቤተሰቦችስ አላሳያቸውም እየከፈትኩ ብዬ የከፈትኩ ነበረ። ስከፍተው ዳቦ ነበረ በገስ ዲሮ ያለው የቅዱስ ሚካኤል ዝክር ነው ማለት ነው። ቅዱስ ሚካኤል የዓመት ሰው ይበልልን። ቅዱስ ሚካኤል በሄድሽበት ሁሉ ይቆምልሽ። ቅዱስ ሚካኤል ይባርክሽ የኔ ውድ፣ የምትዘክሪው መልአክ፣ የሚጠብቅሽ መልአክ ቅዱስ ሚካኤል ሁሌም በረከትን ይጨምርልሽ የኔ ውድ። በጣም ነው የማመሰግነው እና እንደምታዩት ሸንኮሩ እንዴት እንደሚያምር እና ደግሞ ጥንቅሹን አይታችሁታል ቤተሰቦች፣ እንዴት እንደሚያምር አገዳው ማለት ነው እና እዚህ ጋር ደግሞ ስፈታው እንትን ለማለት ስላልተመቸኝ ቪዲዮና ቁሜ ከፈታውኝ ወዲያ ለእናንተ እንደዚህ እየቀረጽኩላችሁ ነበረ እንደምታዩት ማለት ነው። ከኢትዮጵያ የጎመን ጎመን ተልኮላት የጎመን ወጥ ሰርታ በቀይ እና ደግሞ በነጭ ሰርታ ቋጥራ ኔ ላክችልኝ ነበረ በጣም ሚጣፍጥ እንደዚሁም ደግሞ የዶሮ ወጥ በትንሽዬ ሳህን ያለፈችው ጋር ያሳዩዋችሁ መስሎኛል። እዚህ ጋ እንደምታዩት ማለት ነው። የዶሮ ወጥ በጣም እጅ የሚያስቆረጥም የዶሮ ወጥ ሰርታ እንቁላል ምናምን አድርጋ እኔ ላክችልኝ ማለት ነው። እና በጣም የሚጣፍጥ ምግብ ነው። ጣፍጦኝ እኔ የበላሁት ማለት ነው። እንደዚሁ መላይ ጓደኞች ነበሩኝ በስራ ቦታዬ እኔ ብቻ አልበላም ብዬ እነሱ ጋር ይዤላቸው ሄጄ አብረን በልተናል ማለት ነው። ስናቀራርብ ያለውን ነገር እናሳያችኋለን። ደግሞ ከእነሱ ጋር እንዴት ነው ሸንኮር በእውነት እኔ ስንት አመቴ ከበላሁኝ ማለት ነው። በጣም የሚጣፍጥ ነው አገዳው እራሱ በስማ እዚህ ጋር ደግሞ እስኪ ጎመኑን ለማሳየት ገለጥ ገለጥ አድርጌ ጎመኑ በደንብ እንድታዩት ብዬ እየቀረጽኩላችሁ ነበረ ማለት ነው። በጣም እጅ የሚያስቆረጥም ነው እና ጓደኞቼ ጋር ይዤ ለመሄድ እዚህ ጋ ለቀንስ ብዬ በሳህን እየቀነስኩ ያለውንም እያሳዩዋችሁ ነበረ። እውነት እጅሽ የተባረከ የሆነ እጅሽን ቆርጥማታይን ከጓደኛዬ ጎመኑ እንዴት እንደሚያምር እንግዲህ እናቷ ናት ከኢትዮጵያ የላከችላት ነበረ። እሷ ደግሞ ጓደኛ የምትቅመ ሰው ብላ ልካልኝ ነው ማለት ነው። እና እኔ አላውቁም ነበር ሲጀመር መሻወራችን አንድ ስለነበረ ስለሚያውቀው ስራ ቦታዬን ውረጅ ምናምን ሲለኝ ሲደውል እሷ ጋር ደውሎ አላነሰልኝም ብሏት ላይቭ ላይ አድርጌ ደውኜ ሄጄ ነበረ ስልኬ። ከዛ ስመለስ የተደወለበትን ላይቭ ላይ እንዲሁም ገብታ ቶሎ በይ አንሺ ምናምን ብላለኝና የኔ ውድ፣ እና በጣም ነው ከልብ ማመሰግነው። እዚህ ጋር እንደምታዩት ተጓደኞች ጋር ሄጄ እንጀራውን እንጀራ ማርጋልኝ ነበረ። አይታችሁታል፣ ቪዲዮ ላይ ማለት ነው። እንጀራውን ዳቦውን ይዤ እዛ ጋር መሃል ላይ እንደምትወጥ ዶሮ ወጡን አደረግን። ደግሞ እዛ ላይ ሲሄድ ጓደኛ የምስር ወጥ ሰርታ ነበረ ማለት ነው በበርበሬ እንዲሁም እንጀራ እየጋገረ የራሱ ሰሞኑን ስንበላ ነበረ ከጓደኛ ጋር። ከዛ እንደዚህ አድርገን አቀራረብን እላችኋለሁ። እንጀራችንን በላን፣ ጠጣን ከዛ ሸንኮር ስንጠቃ ላይ ይገባን ማለት ነው። አገዳችንን ግን መጀመሪያ ነው ይበላናል ሰዋላ ስለሆ እንደምትሰዋት ልጣጫዋል ሁሉ አስቀምጠናል ማለት ነው። በዚህ ጋ ደግሞ እንቁላል እየሰራች ነው ጓደኝ ለሰዎቿ ነበር ለእኛም ቀንሳ በልተናል ማለት ነው። እና እና በጣም ነው የምናመሰግነው በእውነት ጓደኞቼ፣ ራሱ በጣም ነው ያመሰገኑሽ፣ በጣም ነው ይመረቁሽ ማለት ነው። እና ምርቃ ናቸው በሕይወትሽ ሲፈጸመ ላሉ ጓደኝ በጣም ነው የምናመሰግነው። እነሱን በስንት አመት በስንት ወርም ምናምን የሆናቸው ነበሩ። ብቻ በጣም ነው ደስ ያላቸው ከምነግርሽ በላይ ማለት ነው። ሸንኮሩ እንደዚህ ስንጠቅጠቅጠቅ አድርገን አንዳንድ አንዳንድ አንጓ አድርገን በቃን ብለን አራት ነበረ። እሱን እዚህ ላይ እንደዚህ ላይ ያደረግን እና ቪዲዮ ቀዳ ነው እና በጣም ነው የምናመሰግነው። እዚህ ጋር ያገዳሁላችሁ ነው ማለት ነው። እና ተባረኪ ብሩክኝልኝ፣ ቅዱስ ሚካኤል ይባርክሽ፣ ቅዱስ ሩፋኤል ይስጥልኝ። በለተቀኑ ደስ ስላሰኝሽኝ፣ ቅዱስ ሩፋኤል ሁሌም ደስ ያሰኝሽ፣ በህይወትሽ በረከትን ይሙላልሽ። በረከት የሚሰጥ መልአክ ነው እና የዋህ መልአክ ነው እና ቅዱስ ሚካኤል ይጠብቅልኝ፣ ይባርክልኝ ይላለው የኔ ውድ እህት እና ቪዲዮውን አቁሜው ነበረ እንደገና ቀጠልኩኝ፣ ማለት ነው ሪካርድ ለምን እንትን አዛን እያደረገ ነበረ፣ ለዛ አቁሜ ነበረ ማለት ነው፣ ኮፒራይት ምናምን እንዳይጠይቅ። እና እዚህ ጋር እየሰነጠኩኝ ጓደኛዬ እየቀረፀችኝ ነበረ ማለት ነው። እና ሁሉም በጣም መርቀውሻል ማለት ነው። በጣም ነው ደስ ያላቸው። እና እኛንም እንዳስደሰትሽን እንደዚህ በድንገት የሚያስደስት በረከት መላኩ ቅዱስ ሩፋኤል ይላክልሽ ለአንቺም እና በጣም ነው የማመሰግነው፣ የምር በጣም በጣም እና እዚህ ጋር እየሰነጠቅኩኝ እዚህ ጋር ደግሞ የተከረከመው አንዳንድ ነበረ። ልሁላችን ብላራታችን የሚተከፍል ነው እና የአንቺሳ የሰነጠቅልሽም እንዲ እያልኳት እንዲህ ለምን ይቅርብ ይብላ ማለት ነው ሰታኝ እንደዚህ ሰንጥቄላታለሁ ማለት ነው የእሷንም መጀመሪያ ከጎረድ ነው የጎረድ ነውን፣ እዚጋ ማለት ነው እንደዚህ ቀርጸና ነበረ። አገዳውን ግን አላስቻለን። ምግብም አልበላት ይጀምር እንዴት እንዳኘክ ናት እያለም በጣም እየተሳሳቅን ነበረ። ድምጣቸውን የነሱ ራሱ ቢገባ በጣም ትስቁ ነበረ። በቃ ጨዋታችን ማለት ነውና ነገር ግን የህፃናቶች ምናምንም ድምፅ ስላለ ስለሚረብሽ ብዬ ሳይለንት አድርጌ እኔ እንዲህ ሪካርድ አድርጌዋለሁ ማለት ነው። አገዳችንን ደግሞ ከበላን ወዲያ የአገዳችን መጣጭን ሁላ እየቀረጽ ነበረ። ከዛ ወደዚህ አድርገነዋል እያለን ማለት ነው። ጓደኞቼም እዚህ ቪዲዮ ላይ መርቀዋታል። በደንብ መርቀውሻል ማለት ነው። የኔ ውድ እህተ ማርያም እመቤት የቅድስት ድንግል ማርያም ትባርክሽ፣ ትጠብቅሽ፣ ትቀድስሽ። በእውነት በጣም ነው የማመሰግነው እና የእነሱም ድምፅ እንዳለ ሆኖ ማለት ነው ሳይለንት ያረኩት የሚረብሽ ድምጽ ስላለ ሌሎች ህፃናቶች ምናምን፣ ለዛ ነው ሳይለንት ያደረኩት እንጂ በጣም ነው ደስ ያላቸው እንዴት እንደመረቁሽ እራሱ ማለት ነው። እና እዚህ ጋር ደግሞ የጓደኛዬ ስንቁላለ የእኔ ስንቁላል ለምን ይቅርብ ቪዲዮ ለምን አይቀዳም ብላ እንግዲህ ማለት ነው ቀርጻ ነዋል ማለት ነው። እንደገና ደግሞ ብዙዬ እንዲሁም ባለፈው እኔ እራሱ እንደዚህ ገጠር ሰርቼ እስኪ ቪዲዮ ላኪልኝ እንዴት እንደ አቦካችሁ ምናምን እያላችሁ ብላችሁኝ ሳላረግላችሁ ሳልሰራላችሁ ቪዲዮ ቀርቻለሁ ማለት ነው። እና ጓደኛዬ እንደምታዩት እዚህ ጋር ዱቄት እንትን ብላ በመጀመሪያ እርሾ ነው። እርሾ እዛ እንትኑ ላይ እንዳያችሁት እቃው ላይ ፕላስቲኩ ላይ እርሾ ነበረ። እዛ እርሾ ላይ ነው ዱቄቱን የጨመረችው፣ እርሾውን ማለት ነው። ትንሽ ዬ ዱቄት አድርጋችሁ በውሃ በጥብጥ አድርጋችሁ ቁጭ ታረጉታላችሁ ሁለት ቀንም ሆነ ሶስት ቀን። ከዛ ውሃ ያጠልላል። ውሃውን በዛ ታረጉታላችሁ፣ ውሃውን ታፈሱና ከዛ ምን ታደርጋላችሁ? የዱቄቱንም ማመስ ታፈለጋችሁ ብታምሱት መልካም ነው። አምሳችሁ ከዛ ሽታው ራሱ በጣም የሚጣፍጥ ሽጣ ይመጣል ማለት ነው። የዱቄቱ ያንን ፍት ተደርጎ ከበረዶ ወዲያ እንደዚህ ይቦካል። ከዛ ማጎብጎብ ነው ማለት ነው። እና በጣም ምርጥ እንጀራ ነው የሚወጣው። እንደዚህ ያደርጋችሁ ሞክሩት ማለት ነው። እርሾ ግን እርሾ ስታረጉ ደግሞ በጣም እንትን ይላል ማለት ነው። እና ካሜራ ምናምን ሳያስፈልግ እርሾ በጣም ነው እንትን የሚለው ማለት ነው። እና አሁን እንዳልኳችሁ ካደረጋችሁት እጅግ ምርጥ እንጀራ መጋገር ትችላላችሁ ማለት ነው። ቤተሰቦቼ እና በጣም ነው የማመሰግነው። ይህ ቢዶ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ኮሜንት አስተያየታችሁን አስቀምጡልኝ ማለት ነው። እና ጓደኛዬ በጣም የማመሰግነው እግዚአብሔር አምላክ በብዙ ይባልሽ ቀድስሽ፣ በጣም ነው ከልብ የማመሰግነው። የምር ሳላስበው በጣም ደስ አሰኝተሽኛል ማለት ነው። ቅዱስ ሩፋኤል ይስጥልኝ፣ ሰማዋቱ ቅዱስ ጊዮርጊስ ባልሽበት ይባልሽ ቀድስሽ፣ ሊቀ መላእክት ቅዱስ ሚካኤል ይጠብቅሽ፣ የምትዘክሪው መልአክ የልብሽን መሻት ይሙላል ይሽላልው። ይሄኔ ውድ በጣም ነው የማመሰግነው ነው። ውድ ቤተሰቦቼ ደህና ሁኑ። ልጅ ቻው ቻው። ባይ ባይ።